ጌታችን መድኃኒታችን ኢየሱስ ክርስቶስ እስኪነሳ ድረስ ምግብ አልቀምስም ብለው እንደተናገሩ የሞቱን ነገር እያሰብን በመቃብር ሆኖ እኔ ምግብ አልበላም በማለት ትንሣኤውንም እያሰቡ ይጾሙታል፣ ያከፍሉታል። ተደብቀን ምንበላም ነበርንና ሊነጋጋ ዘጠኝ ሰዓት እሑድ ሊሆን ጊዜ ራብኛ አቃተ። ሌላ ጊዜ ትዝ የማይላችሁ ምግብ ፊታችሁ ላይ ይመጣል እየተሰራ ኩ ግን ጽናትን፣ ትግስትን ለአምላክ መታመንን የሚጠይቅ ነገር ስለሆነ ስለ አክፋይ ሲነሳ ጉልባን አብሮ ይነሳል። ጉልባን ለመብላት እንጓጓለን ሁል ጊዜ በዛ ሰዓት ላይ በመንገድ ላይ በበረሃ ላይ በነበሩበት ሰዓት ላይ ቶሎ የሚደርስ ምግብ ሲፈልጉ ከእያንዳንዷ የጅራፍ ግርፋት አንስቶ እስከ ውሃ መጠማቱ የተከፈለልን ዋጋ ቀላል አደለም። ጤና ስትልን ተመልካቾች፣ አሁን የምንገኘው በአውቶቡስ ተራ አካባቢ በደብረ መዊ ቅዱስ ሚካኤል ካቴድራል ወይም ደግሞ በተለምዶ አዲሱ ሚካኤል ተብሎ በሚጠራው ቤተክርስቲያን ግቢ ውስጥ ነው። እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች በዓብይ ጾም የመጨረሻ ሳምንት የመጨረሻ ቀናት ላይ የአክፍሎት ስርዓት አላቸው። አንዳንዶቹ ከሐሙስ ማታ አንዳንዶቹ ደግሞ ከአርብ ማታ ጀምሮ የኢየሱስ ክርስቶስ ለሰው ልጆች ሲል የተቀበለውን መከራ ሐዘንና ትንሳኤውን እያሰቡ ይጾሙታል። የአክፍሎት መርሃ ግብር ይባላል። ዛሬ ከአክፋዮች ጋር ነው ቆይታ የምናደርገው። አብራችሁ እንድትቆዩ የአክፍሎት ግብዣችን ነው። እዛ ጋር ብስራት አለ፣ ማህሌት ዘመድኩንና እዳቁ ና ሆም አብራችሁን ስለምትቆዩና እዚህ ስለተገኛችሁ እጅግ አድርጌ ድግ ያመሰግናለሁ። እንኳን ደህና መጣችሁ። ጾም እንዴት ነው? ያው እንግዲህ ጾም የበረከት ወቅት ነው። ከፈጣሪ ጋር ቅርብ የምንሆንበት ወቅት ነው። ያን አድርገን ከሆነ ጾሙ የሚያልቀው መልካም ነው ብዬ አስባለሁ። ግን እንግዲህ በቤተክርስቲያን ቅጥር ግቢ ውስጥ መገኘት ከመንፈሳዊ በረከት በተጨማሪ ጥሩ የሆነ ስሜት እንዲሰማን ያደርጋልና እናንተ ምንም እንኳን ሁልጊዜ እዚህ ቅጥር ግቢ ውስጥ የምትገኙ ቢሆንም እዚህ ስንገኝ ምን ተሰማችሁ? ስሜታችሁን እንዲሁ ከመስማት እንጀምር እስኪ። ታላቅ ማን ነው? ከማን እንጀምር? በስሬ ካንተ እንጀምር። ታላቅ ነህ ብለዋል። አመሰግናለሁ፣ እግዚአብሔር ያክብረልኝ። እንደዚህ በቤተ ክርስቲያን አካባቢ የሚገኙ ወጣቶችን ተሰብስበው እንዲህ ግልጽ በሆነ መንገድ ስለ ሃይማኖት ያለንን ነገር በጥቂቱም ቢሆን ለማካፈል እንዲረዳን በቤተ ክርስቲያኒቱ ቅጥር ውስጥ በመሰብሰባችን ያው ሁላችንም ደስተኞች ነን። ከሞላ ጎደል አነሰም በዛ የምናውቀውን ነገር ለማካፈል በመሰብሰባችን ደስተኛ ነኝ። አመሰግናለሁ። እግዚአብሔር አክብርልኝ። በቤተ ክርስቲያን ውስጥ በመገኘት የተሰማኝ ስሜት የተለያዩ ስርአቶችን እያየን ነው እና በእነዚህ ስርአቶችና ይህን ለማድረግ ደግሞ አብረን በመቀመጣችን በጣም ደስተኛል። እግዚአብሔር ያክብርልኝ። ያው እንግዲህ በቤተ ክርስቲያን ውስጥ መገኘት እንግዲህ በመልካሙ ቦታ መገኘትን የሚያል ነገር የለምና፣ በዚህ እግዚአብሔር አምላክ ዘወትር ከሚመሰገንበት ስፍራ በመገኘታችሁ እጅግ በጣም ደስ ብሎኛል። እንግዲህ መልካሙን እንደምንነጋገር ተስፋ አደርጋለሁ። እግዚአብሔር ያክብርልን። እሺ እግዚአብሔር ያክብርልን። በዚህ በቤተ ክርስቲያናችን በቅዱስ ሚካኤል ካቴድራል ፈለገ ዮርዳኖስ ሰንበት ትምህርት ቤት በመገኘታችሁ በጣም ደስታ ተሰምቶናል። እንዶ በአብይ ጾም የመጨረሻ ሳምንት ሆሳና ጀምሮ ያለው ሰሞነ ሕማማት የሃይማኖቱ ተከታዮች ከሌላ ወቅት በተለየ መልኩ ቤተ ክርስቲያን የሚያሳልፉበት በስግደት በጾም በጸሎት የሚያሳልፉበት ወቅት መሆኑ ይታወቃል። ከዛ በኋላ ደግሞ የሳምንቱ መጨረሻ ላይ አንዳንዶቹ ከሐሙስ ማታ ጀምሮ አንዳንዶቹ ደግሞ ከአርብ ማታ ጀምሮ የበረቱት ከሐሙስ ኢየሱስ ክርስቶስ ለሰው ልጆች ሲል የተቀበለውን ስቃይ የደረሰበትን መከራ ትንሳኤውንም እያሰቡ ይጾሙታል፣ ያከፍሉታል እና በዚህ ውስጥ ደግሞ ቀዳም ስዑር ተብላ የምትጠራው ቅዳሜ ከሌላ ዕለት በተለየ መልኩ ትጾማለች። ምክንያቱም ኢየሱስ ክርስቶስ በመቃብር ውስጥ ስለዋለ ቅዳሜ ሰንበት ቢሆንም ባትጾምም፣ በዚህ ዕለት ግን ትጾማለች። በእርግጥ በሌላ ዕለት ጠዋት ቁርስ ይበላል ነው እንጂ ይጾማል። በዚህ ዕለት ደግሞ ምንም ምግብ አይበላበትም ይጾማልና፣ እንደ አጠቃላይ ይህንን ሳምንቱ ስታስቢ ቤተ ክርስቲያን ውስጥ ያለውን ክዋኔ ስታስቢ፣ ስሜቱ ምን ይመስላል? እንዴት ትገልጫዋለሽ? ማህሌት፣ ይህን እንዴት ብዬ አስባለሁ። አንዳንድ ምእመናኖች እንዴት ይጾማሉ ብለን ስናይ፣ እግዚአብሔር በመቃብር ሆኖ እኔ ምግብ አልበላም በማለት ይጾማሉ። ይህንንም ደግሞ አንዳንድ ሰዎች አርብ ከሐሙስ ማታ ጀምረው አንዳንድ ሰዎች ደግሞ ከአርብ ጀምረው እሁድ የሚበሉበት ነው። ይህ ማለት ምንድን ነው? እግዚአብሔር በፈቀደ ልክ እንጾማለን። የማይሞተው አምላክ ለእኛ ለኃጢአታችን ብሎ ሞቷል። በመቃብር ሆኖ እኛን በላም በማለት ይህን ጾም እንጾመዋለን እና በምንጾምበት ጊዜ ደግሞ በቤተ ክርስቲያን ውስጥ የተለያዩ የሚደረጉ ስርአቶች አሉ እና እነዚህን ስርአቶች በማየት ደግሞ የተለያዩ ነገሮችን እንመለከታለን። ስለዚህ በጣም ደስ የሚል ስሜት አለ። እውነት ነው። እንግዲህ ቀዳም ስሁርን ስንመለከት እንግዲህ የማትጾመው ቅዳሜ እንግዲህ ተሸራ ያው ከስያሜውም ስንነሳ አባቶቻችንም ቤተ ክርስቲያንም ስታስተምረን የተሻረችው ቅዳሜ ትባላለች። እንግዲህ ቀዳም ስዑር ማለት በራሱ ትርጓሜው ያ ስለሆነ ማለት ነው። እንግዲህ የተሻረች ደግሞ ያስባላት እንግዲህ ስለምንጾምባት የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሞቱን እያሰብን በከርሰ መቃብር መሆኑን ማረፉን እያሰብን የምንጾምባት በዚህ ምክንያት ቀዳም ሱር ተብላለች እና እጅግ በጣም ልዩ ስሜት አለው። ምክንያቱም የአምላካችን የመድኃኒታችን ኢየሱስ ክርስቶስን መከራውን የምናስብበት ከመከራው አልፈን ደግሞ እንግዲህ የማይሞተው አምላክ ለሰው ልጅ ኃጢአት ሲል በደል የማይስማማው ኃጢአት ፈጽሞ የማይስማማው አምላክ እንግዲህ በተዋህደው ሥጋ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ተዋህዶ እንግዲህ በመጣበት ሥጋው እንግዲህ ሞተ ብለን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የሞቱን ነገር እያሰብን እንደው የእሱ የከፈለውን ዋጋ ባታህልም ባትመጥንም ባትተካከልም ነገር ግን አስበን እንደ ቸርነቱ እንደ ምሕረቱ እሱ በፈቀደልን መጠን እንግዲህ እንጾማታለን። የአምላካችንን ሕማሙን እናስባለን ማለት ነው። በከርሰ መቃብር መሆኑንም እንግዲህ እናስባለን። ብስ ወደ አንተ ልምጣ። እስኪ ቀዳም ሱርን እንግዲህ ያው ሁላችንም ምንጠብቃት ምንጾማት በተለየ ሁኔታ አባቶች እንዳስተማሩን ከሆነ ቀዳሜን ሽረን ወይም ደግሞ ቅዳሜ ተሽራ እንደሌላው ጊዜ ምንም አይነት እህል፣ ውሃ፣ መጠጥ ከሰውነታችን ሳይዋሃድ የጌታችንን መነሳት ቀኑን ሙሉ በማሰብ ትንሳኤውን በማሰብ እመቤታችን ቅድስት ድንግል ማርያምን ያዕቆብና ዮሐንስ ጌታችን መድኃኒታችን ኢየሱስ ክርስቶስ እስኪነሳ ድረስ ምግብ አንቀምስም ብለው እንደተናገሩ እነሱ እሱን ምሳሌ በማድረግ ቤተክርስቲያናችንን ባስተማረችው መሰረት ቀዳም ሱርን ጾመን እንጠብቃታለን ማለት ነው። አክፋዮች ሲያከፍሉ በኢየሱስ ክርስቶስ ላይ የደረሰውን መከራ፣ ሀዘን፣ ስቃይ እያሰቡ ያከፍላሉ። ና ልጅ ሆነን ለማክፈል ካለን ጉጉት የተነሳ ለማክፈል እንፈልጋለን። ከዛ በኋላ ደግሞ ከባድ ይሆንብናል። ና እናንተ ለመጀመሪያ ጊዜ ያከፍላችሁበትን ሁኔታ የምታስታውሱ ከሆነ የገጠማችሁ ትዝታ ካላችሁ ና በዚሁ ደግሞ እንዴት ነው ስታከፍሉ ያለው ስሜት ምን ይመስላል የሚለውን ባውቅና ብናወራበት፣ ብንጫወትበት ደስ ይለኛል። ወደ አክፍሎቱ እኔ የተቀላቀልኩት በአስር አመት ነበረ። በአስር አመት የወደ አክፍሎቱ ስገባ በቃ የሆነ መንፈስ ላይ ሊያደር መሰለኝ አላውቅም፣ ግን ሊደበኝ አልቻለም። ሊደበኝ አልቻለ ምን እንደሆነ አላወኩም። ከዛ ያኛው ቀን አለፈ። ደግሜ ደግሞ ያኛውን ቀን ደገምኩት። ማለት ስደግሞ በቃ ልክ ሊነጋጋ ዘጠኝ ሰዓት እሁድ ሊሆን ጊዜ እራብኝ አቃተኝ። እሁድ ሊሆን ሲል አቃቴ ማለት ነው። ወስሬስ ወዳንተ እንንጻ እስኪ የመጀመሪያውን ወቅት ታስታውሰዋለህ? የገጠመ ነገር አለ? አጫውተን እስኪ። ለመጀመሪያ ጊዜ በአክፍሎት የገጠመኝ ነገር ትንሽ ያው ልጆችም ስለነበረን የመጓጓት ነገር አለ። ያው ደስ የሚል ነገር አለው ሰው ሁሉ ስለ አክፍሎት ስለሚናገር፣ እናቶች፣ አባቶች፣ መምህራን በቤተ ክርስቲያንም የምንማረው ነገር ስለሆነ ያው ይሄን አንድ አዲስ ነገር እንደመሆኑ መጠን በታዳጊነት እድሜ ያንን ነገር ለማድረግ በጣም ጉጉት ያድርብናል እና ግን እኔ ሄጄ ሄጄ ወደ አመሻሹ አካባቢ ትንሽ የከበደኝ ነገር ነበር እና ከዛ ግን በቤተ ክርስቲያን በሄድኩበት ሰዓት ትንሽ የመረጋጋት ነገር ወደ ኖርማል ወደው ወደ ስርዓቱ ወደ መመለስ ነገር ስላየውበት እና ደግሞ ያው ከዛ ጊዜ በኋላ ደግሞ ያው ነብስ እያወቅን በመጣን ሰዓት ትምህርቱንም በደንብ በተረዳን ሰዓት ጽናትን፣ ትግስትን ለአምላክ መታመንን የሚጠይቅ ነገር ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሳኤውን እኔ ምግብ ሳልበላ በመጾም የሱን ውለታ በእርግጥ መመለስ ባይቻልም በትንሹ ቢሆን በዛች ነገር ትንሳኤውን እጠባበቃለሁ የሚል ነገር ጭንቅላቴ ውስጥ ስላሳደርኩኝ ያንን ለማድረግ ጥሪ ያለው ሞክሬ ያለው። በመጀመሪያ አክፍሎቱን የተቀላቀልኩት በአስራ ሶስት አመቴ ነበረ እና ይህን የሚያደረግኩት ከታላቀቴ ጋር ነበረ እና ታላቀቴ ስታከፍል ብዙ ጊዜያቶች ነበሯት እና እኔ ደግሞ የመጀመሪያ ነበረ እና ያው የመጀመሪያ እንደመሆኑ መጠን የረሀብ ስሜት ነበረው እንሳዩን እጠብቃለሁ በሚል ጉጉት የተጠባበኩኝ ነበረ እና ቤት በምንሆንበት ጊዜ የተለያዩ ስሜቶች አሉ እና የማያከፍሉ ሰዎችም ስለሚኖሩ የረሃብ ስሜት ይሰማል። እዚህ በምንመጣና ደግሞ ስርዓቱን በምናይበት ወረብ በሚቀርብበት ጊዜ ደግሞ የረሃብ ስሜት ያለበሰማት ስሜቶች ይኖሩ ነበር እና ማክፈል በጣም ደስ የሚል ነገር ነው። እንግዲህ ማክፈል ላይ በተለይ ልጆች ሆነን ይከብድ ነበረ። ማለት ያው ልጅነትም ስላለ ማክፈል እንላለን ምን እንደሆነ ሁሉ አናቅም። እና እየበላንም እያከፈል ነው ነው ብለን ልናወራም እንችላለን። ተደብቀን ምን በላም ነበርን እና በተለይ ምንድነው ራሳችንን ካወቅንና በቃ ማክፈል የሚባለው ነገር ትርጉሙ ሲገባን ሚስጢሩ ሲገባን እንግዲህ ከ12 ዓመት ጀምሮ እንግዲህ ስርአቱን ቤተ ክርስቲያን እንግዲህ ከሰባት አመት ጀምሮ ስርአቱን ታለማመዳለች። 12 ላይ ደግሞ ስርአቱ እንዲፈጸምብን ታደርጋለች። ይሄ ማለት ያው በሰባት አመት እየተለማመር የመጣነውን የመጣ ነውን ስርአት 12 አመት ሲሞላን ቀጥታ ፈጻሚ የምንሆን ነው የሚሆነውና እንግዲህ ከ12 አመት ጀምሮ ማክፈልን በመለማመድ ውስጥ ነው የመጣሁትና በጣም ይከብዳል፣ እውነት ለመናገር የማይሸታችሁ ምግብ ማለት ሌላ ጊዜ ትዝ የማይላችሁ ምግብ ፊታችሁ ላይ ይመጣል። እየተሰራ ኩ አይደለም ግን ምግቡ በቃ እዛ አካባቢ ምግብ የሚባል ነገር የለም። ግን በጣም በሚገርም ሁኔታ የምግብ ሽታ ይመጣል። ለዛውም የሚመጣው ምግብ ሽታ ይሄ ዝም ብሎ አይደለም። በጣም በቃ ምግቡን እንድትፈልገው ና እንደው ብታየው ወዲያውኑ ምንም ጭራሽ ማክፈል የሚባለውን ነገር ሁሉ ልትረሰው ትችላለ ና እንደዚህ አይነት ነገሮችም ነበሩ። ህመም ህመም በጣም እኔ የሚታመም ልጅ አውቃለው ና በጣም ግን በጣም ጽኑ የሆነ ያውቅ ነበረም፣ ያው የአብነት ተማሪም ስለነበረ ያውቅ ነበር ና የእውነት የእውነት ሁሉን እየታመመ የሚያከፍል ጓደኛ አለኝና ህመም ህመምም ጭምር አለ ማለት ነው። በተለይ ትልቅ ሆነን ደግሞ እንግዲህ አንድ ቀን ነበረ እኔ ማከፍለው አሁን በዛ እድሜ ላይ። አንድ ቀን ግን አንድ ቀኗ እንደው አመት ማለት ይቻላል። አሁን ከነገርኩ የምግብ ሽታው ወሬ ደግሞ ስለ ምግብ የሚወራ ይመጣል ስለ ምግብ የሚያወሩ እና የሚበሉ እህቶች ወንድሞች ስለ ምግብ ያወራሉ። እና ያን ነገር ታስባለ ከዚህ ከዚህ አንጻር የመጀመሪያው በጣም ከባድ ነበረ። እንግዲህ እያደግንና ራሳችንን እያወቅን ከመጣም በኋላ መንፈሳዊ ትምህርት ስንማር ሰንበት ትምህርት ቤት ስንገባ ሰንበት ትምህርት ቤት ላይ ያለን እውቀት እየጨመረ መንፈሳዊ እውቀት እየጨመረ ሲመጣ የምናከፍለው አምላካችንን እያሰብን የአምላካችንን በከርሰ መቃብር ለእኛ ሲል ከሰማያት መውረዱን በምድር ላይ መመላለሱን ያ ደግሞ ለሰው ልጅ ኃጢአት እንደሆነ ለእኔ ኃጢአት እንደሆነ ለእኔ የተከፈለ ዋጋ ስላለ የክርስቶስ በመቃብር ውስጥ መኖር ለኔ ለኔ ነው። እኔ ባጠፋሁት እኔ በበደልኩት የኔን አጢአትና በደል ተሸክመው በመቃብር ውስጥ ያደራል። ስለዚህ ይገባኛል ብዬ የማከፍለው ነው ማለት ነውና በዚህ መጠን ስትረዳው ደግሞ እንግዲህ አንድም ወደ ቤተ ክርስቲያን ትቀርባለ፣ ሰንበት ትምህርት ቤትም ስትሄድ ሁሉም ደግሞ በማክፈል ውስጥ ያለ ስለሚሆን ብዙ ነገሮቹ መንፈሳዊ ስለሚሆኑ የስጋዊውን ነገር አታስበውም እና በዛ መልኩ እየቀለለ ይመጣል። አንድ ሰው ሲያከፍል ለሃይማኖቱ፣ ለፈጣሪው፣ ለኢየሱስ ክርስቶስ ያለውን መታመን የሚገልጽበት ነው እና እንደው ከዚህ አንጻር አንተ ምን ትላለህ? መታመንስ ምን መሆን አለበት? ጽናትስ እስከምን ድረስ መዝለቅ አለበት ብለህ ታስቧለህ? እንግዲህ ወጣት ስንሆን እንግዲህ በጣም ብዙ ስጋዊ ነገሮቻችን የሚያይሉበት እንደሆነ ይታወቃል። ነገር ግን ደግሞ እኛ ክርስቲያኖች ነን በክርስቶስ ክርስቲያን የተባልን ስለሆንን ስጋዊውን ነገር የምናሸንፈው ደግሞ ወደ ቤተ ክርስቲያን በመቅረብ ነውና፣ እንግዲህ ለዚህ ደግሞ ዋነኛውን ሚና በቤተ ክርስቲያን ውስጥ የምትመሰረት ሰንበት ትምህርት ቤት ናት። ሰንበት ትምህርት ቤት እንግዲህ ለቤተ ክርስቲያን የጀርባ አጥንት ሆና ከህፃናት አንስታ እስከ ወጣት ከወጣትም በላይ እስከ ጎልማሳ የምናረጅባትም ጭምር ናትና፣ ለወጣቱ መመክረው ባለበት አጥቢያ፣ ባለበት ደብር፣ ባለበት ኑሮ ሰንበት ትምህርት ቤትን ቢለማመድ ሰንበት ትምህርት ቤት ገብቶ የእግዚአብሔርን ቃል ቢማር እግዚአብሔርን ቢያመሰግን ምክንያቱም የተከፈለለትን ዋጋ የሚያስበው እንግዲህ በቤተ ክርስቲያን ነው። ምክንያቱም ቤተ ክርስቲያንን የመሰረታት ኢየሱስ ክርስቶስ ነው። መስራቹ እሱ ስለሆነ መስራቹን ደግሞ የምናገኘው በቤተ ክርስቲያን ነው። ስለዚህ ወጣቶች ማሰብ ያለብን የተከፈለልን ዋጋ ቀላል አይደለም። የተከፈለልን ዋጋ ማንም ሊከፍለው የማይችል እንግዲህ እንደ ኦርቶዶክስ ተዋህዶ አማኝ የክርስቶስን ነገር ስናስብ መውረዱ በራሱ የሚያስተምረን ትምህርት አለ። የወረደው ለማን ነው? ከሰማያት ሰማያት በእውነት መውረድ ነበረበት ወይ ስንል መውረድ አልነበረበት ነው። የወረደው ለሰው ልጅ ኃጢአት ነው። ለሰው ልጅ ኃጢአት ነው ስንል ደግሞ ክርስቶስን ያስገደደው አንድ ነገር አለ ፍቅር የሚባል ማለት ነው። ስለዚህ የተከፈለልን ዋጋ ቀላል አይደለም። መውረዱ በራሱ ትልቅ ክፍያ ነው። ከወረደ በኋላ ደግሞ የመውረዱን ነገር በሞት ነው የፈጸመው። ስለዚህ ዋጋው ምን ሆኗል ማለት ነው? ሞት ሆኗል ማለት ነው። እንግዲህ የሰው ልጅ ኃጢአቱ ፍጹም ሞትን የሚያመጣ ነበር። ያንን ፍጹም ሞት ነው ክርስቶስ የተሸከመው ያ ፍጹም ሞት ደግሞ የኛ ዋጋ ነበር፣ የኛ ክፍያ ነበር። ስለዚህ ቤዛችን ነው ስንል የእኛን ሞት እሱ ወስዷል፣ የእኛን ስቃይ እሱ ተሸክሟል ወስዷል። ስለዚህ ይሄንን ዋጋ የሚያስብ አንድ ወጣት ይሄንን ዋጋ የክርስቶስን የህማሙን ነገር የሚያስብ አንድ ወጣት በእውነት ማክፈል ምንም እንደሆነ ይቆጥሯል። ምክንያቱም የበረቱ እንግዲህ ሶስት ቀን ከሐሙስ ጀምሮ የሚያከፍሉ አባቶች አሉ። የበረቱ ወጣ ወጣቶችም አሉ። ያልበረቱ ደግሞ እንግዲህ ያልቻሉ ደግሞ አንድ ቀኗንም ያከፍላሉና በእውነት በአንድ ቀኑ ብንን ለማመድ እኛ ወጣቶች በእውነት የተከፈለልን ዋጋ ምንም ይህ ማክፈል ወይም አንድ ቀን ሁለት ቀን ሶስት ቀን ማክፈሉ ምንም ነው። ምንም ነው። ነገር ግን ደግሞ ለክርስቶስ መታመናችንን መግለጫም ነው ማክፈል። ለከፈለልን ዋጋ ቢያንስ ጥቂት፣ በጣም ጥቂት መቆርቆራችንን የምንገልጽበት መንገድ ነውና፣ በእውነት ክርስቶስን የምንወድ በእውነት ክርስቶስ እንዲከብርብን የምንፈልግ ወጣቶች ወደ ቤተ ክርስቲያን ቀርበን በሰንበት ትምህርት ቤት ህይወት ተመላልሰን በማክፈል ውስጥ ብንኖር መልካም ነው ብዬ አስባለሁ። ብስሬስ አንተስ ምን ትላለህ? በዚህ ጉዳይ፣ በመታመን ጉዳይ፣ በጽናት ጉዳይ ትንሽ እኛ ጋር ችግር አለ። ትንሽ በሚባል ደረጃ ሳይሆን በብዛት ነው ችግር ያለው። ያሁላችንም ራሳችንን መፈተሽ አለብን። በቤተ ክርስቲያንም ደረጃ ብናየው ጌታችን መድኃኒታችን ኢየሱስ ክርስቶስ ሶስት ቀን ሶስት ሌሊት በመስቀል ላይ መዋሉ ለኛ ምን ያህል ዋጋ እንደሆነ ክፍያው ምን ያክል ከፍ ያለ እንደሆነ እሱን እሱን ማስተዋል ይጠበቅብናል። እያንዳንዷ ነገር ጌታችን ከእያንዳንዷ የጅራፍ ግርፋት አንስቶ እስከ ውሃ መጠማቱ ያን ሁሉ መንገድ መስቀል ተሸክሞ ጎለጎታን መውጣቱ፣ መውረዱ፣ መሰቃየቱ በተራ ወታደሮች መሰደቡ መተፋቱ በጥፊ መመታቱ እሱን እሱን ለማን እንዳደረገ ከሰማያት ሰማያት ወርዶ ለማን እንዳደረገ ማስተዋል የሚጠበቅብን ነገር ያለ ነው። የሚሆነው ለእርሱ በመታመን ለቤተ ክርስቲያን ታማኝ በመሆን እሱ የሚለውን ነገር በሙሉ ትዕዛዛቱን በመጠበቅ የተለያዩ ሃይማኖታዊ ነገሮችን በማድረግ በመተሳሰብ ለሰው ቅን በመሆን በተለያዩ ነገሮች መልካም መልካም ነገሮችን በማድረግ ጌታችን መድኃኒታችንን ኢየሱስ ክርስቶስን ደስ ልነሰኝ ይገባል ብዬ አምናለሁ። እግዚአብሔር ያደረገውን ነገር ሰዎች ዝም ብለው ሊያውቁ አይችሉም እና የተለያዩ ትምህርትና ኮርሶችን መውሰድ እና እና እነዚህ መስዋዕቶች ደግሞ እንዴት እንከፍላለን፣ ጽናት ማለት ምን ማለት ነው የሚለውን ማየት እንችላለን። አሁን ጽናት ማለት ምን ማለት ነው? የሆኑ ነገሮችን የሆኑ ፈተናዎችን ከተወጣም በኋላ የተለያዩ ድሎች አሉ። እነዚህን ድሎች በማሰብ እና ደግሞ በጽናት በመቆየት መጽናት እንችላለን። መችስ ስለ አክፍሎት ስለ አክፋይ ሲነሳ ጉልባን አብሮ ይነሳል ና ሁላችንም መችስ ትዝታ ያለን ይመስለኛል። በተለይ ማህሌት ደግሞ ሴት እንደመሆንሽ መጠን በቤት ውስጥ ሲዘጋጅም የማገዙ ነገር አለ እና ከዚህ አንጻር ትዝታሽ ምን ይመስላል? ያው በጉልባን ላይ ያለኝ ትዝታ ከቅዳሴ መልስ ነው። ይህን ጉልባ ላይ የምንበላው እና ከምግብ በፊት ነው የምንበላው እና ጉልባን በቤት ውስጥ ሲዘጋጅ ቤተሰቦችን ማገዝ ከጎረቤት ጋር አንድ ላይ በመምላት እና የተለያዩ ትዝታዎችን አሳልፍ ያለው በምናካፍልበት ጊዜ የተለያዩ ደስታዎች አሉ፣ የተለያዩ ስሜቶች አሉ። እና መስጠት በራሱ በረከት ነው። እና በምንሰጥበት ጊዜ ደግሞ የተለያዩ ምስጋናዎች ይኖራሉ። እነዚህ ምስጋናዎች መስማትም ያስደስታል። ከጉልባን ጋር በተያያዘ እንግዲህ ቤተ ክርስቲያን ስታስተምር በነገራችን ላይ የጉልባኑ ራሱ ክርስቶስን እንድናስበው የሚያደርግ ነው። ክርስቶስን እንዴት እናስበዋለን ካልን ጉልባን ሲሰራ እስራኤላውያን ቶሎ የሚደርስ ምግብ ምግብ ሰርተው መብላት በራበቸው ሰዓት የስደታቸውን ነገር እስራኤል ይወስደናል። ወደ ፈርዖን ጊዜ ይወስደናል እና በዛ ሰዓት ላይ በመንገድ ላይ በበረሃ ላይ በነበሩበት ሰዓት ላይ ቶሎ የሚደርስ ምግብ ሲፈልጉ ይህንን ነበር የተጠቀሙት። ስለዚህ ጉልባን አንድም የዛ ምሳሌ ነው። ከክርስቶስ ጋር ምን ያገናኘዋል? ካንን የጉልባን አሰራሩ እና ደግሞ የሚሰራበት መንገድ ይህንን እናቶቻችን ሲሰሩት ሚጥሚጣ አለው ሚጥሚጣ ብቻ ደግሞ አይደለም ሚጥሚጣው ጨው ይኖሯል በራሱ ደግሞ ጨውም እንዲገባበት ይደረጋል የሚጥሚጣው ጨው አለ በራሱ ደግሞ ጨው እንዲገባበት ይደረግ ና ያ ጨውና ሚጥሚጣ ለጉሮሯችን ቀላል የሆነ ሴንስ አይሰጥም እና ያቺ አንደኛ ጨው በራሱ ውሃ ጥማትን ያመጣል። ስለዚህ ኢየሱስ ክርስቶስ ለእኛ ብሎ የተጠማውን እናስባለን ማለት ነው። ጉልባኑ ዝም ብሎ ከዚህም አንጻር ቤተ ክርስቲያናችን አባቶቻችን ያስተምራሉና ሚጥሚጣውና ጨው ውሃ ጥምን የጉሮሮ መቃጠልን ያስከትላሉና ያ ደግሞ የክርስቶስን ጥቂቷን በጣም ጥቂቷን ሕመሙን እንድናስብ ያደርገናል ማለት ነው። እንግዲህ ከጉልባን ጋር በተያያዘ የማቀው ይህንን ነው። እንደዚህ ታሪካዊ ዳራ እንዳለው አስተምሮ እንዳለው አላውቅም ነበር። እንደ ማስታወሻ የሚሆን ነገር ደግሞ በልጅነት ያው ጉልባን ለመብላት እንጓጓለን። ሁልጊዜም ከስግደትም በኋላ ከጸሎተ ሐሙስም ከሐሙስ እለት ከጉባኤም በኋላ ጉልባን ለመብላት ከሰዎች ጋር ከጓደኞቻችን ጋር ለመብላት ያለን ጉጉት በጣም ደስ የሚል ነበረ፣ በልጅነት እድሜያችን ማለት ነው። አክፍሎትን በተመለከተ ቆንጆ ቆይታ አረግን። እናንተም ጥሪያችን አክብራችሁ እዚህ ስለተገኛችሁ፣ ሀሳባችሁን ስላጋራችሁን እጅግ አድርጌ አመሰግናለሁ። ለመላው የክርስትና ሃይማኖት ተከታዮች እንኳን ለትንሳኤ በዓል አደረሳችሁ እያል አብራችሁ ስለቆያችሁ በድጋሚ እጅግ አመሰግናለሁ። ጤና